ከብዙ ሰልፍ ከብዙ ውጣ ውረድና ከብዙ መመላለስ በኋላ ፓስፖርት ታወጣው። ከዛ እንደ ማንኛውም ኢትዮጵያዊ ቤቴ በፎቶ ፍሬም አድርጌ የሰቀልኩት፣ ምክንያቱም የሚሄድበት ቦታም ከሀገር የመውጣበት ገንዘብም አልነበረኝም። ፓስፖርት ሳወጣ ከሀገር አገር ይዤው ዞራለሁ ብዬ የገዛውትን ሻንጣ እንኳን ብርድ ልብስ ማስቀመጫ ካደረግኩት ቆየው። ነገር ግን አሁን በአራጣም ቢሆን ተበድሬ ዱባይ ሄጄ ለመስራትና ኑሮን እዛው ለማድረግ ወስኛለሁ። በዚህ ሁሉ መሃል ግን አንድ ችግር ነበር፣ አረበኛ። ፓስፖርት አለኝ፣ ሻንጣም ገዝቻለሁ፣ ገንዘብም በወለድም ቢሆን ይበድራሉ። አረበኛው አረበኛው ኬት ይመጣል? ሀቢቢ ከአምቱ ዱባይ የሚለውን አረበኛ ቃል ይዤ ዱባይ ልገባ ነው? አረ በፍጹም የሆነ ነገርማ መኖር አለበት እንዴ። እናቴ፣ አዎ እናቴ! እኔና እህቶቼን ለማሳደግ 12 ዓመት በኩዌት ሊያውም አንድ ማዳም ጋር ቆይታለች። ታዲያ ለምን እሷ አታስተምረኝ? ምን ፈለክ ደግሞ ምን እያየሽ አረብኛ ፊልም በአረብኛ አይ በቻይኝ እኔ እኮ የሚገርመኝ ይሄን ሁሉ ጊዜ ስጨነቅ አንቺ ላይ አለማሰቤ እንዴት እንዴ ሰው እንዴት ቤት ያለውን ሪሶርስ ይረሳል ማለት አልገባኝም እና አሁን ለምን መሰለሽ የመጣሁት እ ለምንድን ነው የመጣሁት በቃ ታውቂያለሽ እኔ ዱባይ ሄጂ መኖር እፈልጋለሁ ዱባይ ሂጅ መስራት እፈልጋለሁ አንዳንድ ነገሮች መቀየር እፈልጋለሁ እሱንም አጣለሁ ደግሞ ታውቂዋለሽ ችግሩን እኔ እንደሌሎቹ ለቫኬሽን አይደለም የሚሄደው፣ ለስራ ነው የሚሄደው። ለስራ ስቴጅ ደግሞ አረበኛ ግድ ነው፣ እሱንም አውቃለሁ። እና ምን እና አሁንም አንቺ አለሽ። አሁን አረበኛ ታስተምርኛለሽ፣ ቆንጆ ቆንጆ አረበኛ ታስተምርኛለሽ። ከአንድ ከሁለት ወር በኋላ ወደ ዱባይ። እሺ ያስተምራለሁ ግን በፊደል ስንት ትከፍለኛለህ? ያው የሚከፍሉንን እያይን እንስማማለን። ይሆልብት ሸመጥን ተጠርዘ ነው የምትመለሳት። እሺ በቃ። እሺ አሁን ትምህርት ወደ ትምህርታችን ስንጀ ትምህርታችን ከመጀመራችን በፊት አንተ የምታውቃቸውን አረብኞች ትነግረኝና እቀጥልልሀለሁ እኔም አስተምራለሁ ማለት ነው። እሺ እኔም አውቃቸው፣ መጀመሪያ ኬፍ አለክ። ኬፍ አለክ እንደምን። ኦኬ እንደምን። እሺ ጎበዝ። ሹ ስመክ፣ ስም ማን ነው። ጎበዝ። እንት ምን ወይን፣ የት ሀገር ነው የምትኖረው። ጥሩ ነው። ቀሲሊ እጠብ ማለት ነው። ሌላ ሌላ ምን አውቃለሁ? የሀቢቢ ከምቱ ዱባይ ምንድነው? እና ዱባይ ና። የሀቢቢ ምንድን ነው? የሀቢ አንተ ሸበላ። ጥሩ ቀጥል። ዱባይ ና። ቀጥል። ሌላ ምን አውቃለሁ? እንት መጅኑን አንተ እብድ። ቀጥል። ማን ነው ደግሞ የባለፈው ቪዲዮ ላይ ነው የተማርኩት። ይሄን ሌላ ምን አውቃለው? ሲፋልክ እንት ምን ወይ ሹይ ስምክ እንተ መጅኑን። ዱባይ ሰያራ ሰያራ ምንድን ነው? ሰያራ መኪና። ካሽ ካሽ ነው ካሽ ማለት ነው። እሺ ይባላል። እሺ ሌላ በቃ እነዚህ ከዱባይ ዋን የተማርኳቸው ናቸው። ልጅ እያለን እኔ ደግሞ በቀላሉ ታውቃለ ብዬ ማስባቸው ፍሉስ ምንድን ነው? ፍሉስ ብር ነው። ማሂ ፍሉስ ይብጋል ፍሉስ። አሁን ለምሳሌ መጀመሪያ ወደ ዱባይ ስሄድ መጀመሪያ የሚያጋጥመኝ እንትን ነው፣ ኤርፖርት ከአየር መንገድ ጀምሮ ነው መማል ያለብን። ከዚህ የኢትዮጵያ ኤርፖርት የኢትዮጵያ አየር መንገድ ችግር የለም በአማርኛ ግባባቸዋለሁ። ልክ እዛ ግን ለአንድ ሳልክ ዱባይ ስደርስ ያው በእርግጠኝነት አረበኛ ነው የሚናገሩት። እንግሊዘኛውም ከባድ ነው። ስለዚህ አረበኛውን መልመድ ይሻለኛል። እዛ እንደደረሰ እንግሊዘኛ ተናጋሪም ሊገጥም ይችላል። ግን ያው አረበኛው ቢሆን ለአንተ ደግሞ ኢዚ ነው። ስለዚህ አመሰግናለሁ ማለት ሹክረን ማለት ነው። ሹክረን። ስለዚህ ኬት ነው የመጣው ሲሉኝ ኢትዮጵያ ምን፣ ኢትዮጵያ ምን፣ ኢትዮጵያ ምን፣ ኢትዮጵያ ምን። ከኢትዮጵያ ነው የመጣሁት ካልኳቸው በኋላ ይኸው። ለማለትስ ሀደ ሀደ ሀደ፣ ትግራኛ አንድ ማለት ነው። መጀመሪያ ፓስፖርት አሳይሽ ሲሉኝ፣ ይኸው ሀደ፣ አዎ፣ ሀደ ቪዛ ፓስፖርት፣ ምንድን ነው ፓስፖርት? ፓስፖርት ነው፣ ጀዋዝ። ጀዋዝ ፓስፖርት ጀዋዝ ነው። የኔ ፓስፖርት ይሆናል ወን ጀዋዝ፣ እክሲሉ ሀደን፣ ጀዋዝ ሀደ፣ ጀዋዝ እሺ ብስ። ኢትዮጵያ ምን ኢትዮጵያ ምን ኢትዮጵያ ብስ ጀዋዜ። አይ እንደዛ አትልም። አንተ ከየት ነህ? ለምሳሌ አንተ ምን ወይን ካሉ ነው ምን ኢትዮጵያ የምትለው ግን ሲጠይቁ ምንድን ነው የሚሉት? አጥኔ ጀዋዝ ኪሎሃል። ትሰጣቸዋለ። ትፈዘል ትላለ። ትፈዘል ማለት ደግሞ ይኸው ማለት ነው፣ ያው በአክብሮትም ጭምር ማለት ነው። አሁን ለምሳሌ ያው ወንድ ልጅ አለባ ሀገር ሲሄድ ብዙ ጊዜ ወይ ሾፌር ነው የሚሆነው። ለወንድ ልጅ መጀመሪያ፣ ለወንድ ልጅ የሚሆኑ ስራዎች ምንድን ናቸው? በጣም ይባላል ደሞ ረግጠው ቢገለኝ ግመል ጥበቃም አለ፣ አትክልተኝነት አለ፣ ሼፍም ሼፍ መሆንም አለ። እዛ አሉ መጣም ይባላል። የምግብ ቤቶች እዛ ሼፍም ትሆናለህ። ሌላ ምንድን ነው? አትክልተኛ ብለናል፣ ግመል ጥበቃ ብለናል። ሌላ ምንድን ነው? በቃ እነዚህ አራቱ እንደገና ደግሞ ለሊት ለሊት እየዞሩ ቆሻሾች መሰብሰብ አለ። ቆሻሻ አሁን እዚህ ቆሻሻ ተደራጅተው እንደሚሰሩት እዛም ይሰራል እና ያ ስራው ለሊት ነው የሚሆነው። ቆሻሻ ለሊት ከስድስት ሰዓት በኋላ ይነሳል። እንደየሀገሩ ይለያያል። ይህ በኖርኩበት ለሊት ስድስት ሰዓት ይመጣሉ፣ ቆሻሻ ያነሳሉ። ያችን ቆሻሻ እንትን ካሉ በኋላ ቀን ተኝተው ነው የሚውሉት። ያም ስራ አለ ለወንዶች። ስለዚህ አሁን ለምሳሌ ከአረብ ሀገር ውስጥ በጣም ብዙ ክፍያ ያለው ሀገር የትኛው ነው? ሁሉም ይከፍላል። ያው የምንዛሬ ሁኔታ ነው የሚለያየው። የምንዛሬ አንቺ የነበርሽበት ይሻላል። እኔ ያለውበት ምንዛሬ የኩዌት ዲናር የበለጠ ምንዛሬ ምንዛሬው በጣም አሪፍ ነው። ስለዚ ለምሳሌ አሁን እኔ ሹፌር ሆንኩ እንበልና አንድ ሰው መጥቶ ሲጠይቀኝ የት ነው ሄድ የምትፈልገው ለማለት ወንተ ወንተቤትዛና ግባ ለማለት ትፈዘል ትፈዘል ዲሽ ማለትም ትችላለህ። እድከልም ግባ ነው፣ ዲሽ ማለትም ግባ ነው። ብዙ በእንግሊዘኛው በአረብኛ ዲሽ ማለት ግባ ነው። እድከል ማለትም ግባ ነው። ትፈዘል ማለት ደግሞ ና ያው በአክብሮት ግባ ማለት ነው። ግባም ነው። የተለያዩ ትርጓሚዎች አሉ። ትፈዘል ማለት ስለዚህ ናግባለ ማለት ታልድሽ ታለድከል ታልድከል ትፈዘል። ስለዚህ ትፈዘልን ስትጠቀም ተዐል አትልም። ኦኬ ትፈዘል እያሳየው፣ ትፈዘል። ለምሳሌ የሆነ ሬስቶራንት ገብቼ እንዴት ነው አሁን ሜኑ ይመጣልኛል። ስለዚህ እኔ የምፈልገው ይህን ነው ለማለት አሁን የምግብ አይነቶችን ትነግራቸዋለህ። እንግሊዝኛ ጽሑፍ ምናምን፣ እንግሊዝኛም አለ። ተፈዘል ወደ መኪና ግባ። ተፈዘል ሰያራ እያስፈራረሁት እንዳይመስለው። ትፈዘል ሰያራ ከዛ ትፈዘል። የፓስፖርትን ሲላይ ትፈዘል ምን ኢትዮጵያ። ስለዚህ እነዚህን ይለው። ለነገሩ ኢትዮጵያ ይላል። ለነገሩ ሰላም ነው ለማለት ሰላም አለይኩም። ሰላም ምን ሆኝ ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ሹክራን ያ ሀቢቢ። ትፈዘል ሰያራ። ምን እንት ምን ወይን ማቃተና ያ አክሰንቱ ራሱ ይመጣል። እንት ምን ወይን። ሹ ይስመክ ማን ነው ካለኝ፣ ምስመን እስሚ እስሚ ማቲያስ፣ እስሚ ማቲያስ መልካ። ሰብስክራይብ ሰብስክራይብ ማልማያስ ዩቲውብ ማልማያስ ዩቲውብ ማቲያስ ማያስስብሎች አይገቧቸውም። ግን ይሄ ቋንቋ ይለያያል እንደ ሀገሩ። አሁን ለምሳሌ ብሄሩት አነጋገሩ ይለያል። የዱባይ አረብኛው የተለየ ነው። የሳውዲ ለየት ያለ ነው። አሁን የሳውዲ ሳውዲ ዱባይ እና ኩዌት ተመሳሳይነት አለው። ሱዳን እነዚህ ብሄሩት እነዚህ ኳታር ምናምን ደግሞ አነጋገራቸው ለየት ያለ ነው። ማለት አረብኛው አረብኛ እንዳለ ሆነው የተለየ ነው። የግብፅ ምናምን ንግግራቸው ይለያያል። እኔ አሁን የግብፅ ምናምን አይገባኝም። የኩዌት፣ የሳውዲ፣ የዱባይ የሰራ የሰሩ ሰዎች በደንብ አውቃለሁ ካነጋገራቸው። ሌሎቹም ግን ያው አውቃቸዋለሁ ከሌላ ሀገር እንደመጡ መጀመሪያ ዱባይ ዱባይ ሂጅ፣ እንደማንኛውም ዩቲዩበር እንደማንኛውም ቲክቶከር ዱባይን አይቼ የስራ ሁኔታውን ያለውን አየሩን ምናምን አይቼ፣ ከዛ ደግሞ የተሻለ ሀገር እያልን አሜሪካን ይላል። እድሉን ካገኘሁን ዋናው መሰረታዊ ጥያቄ አሁን ዱባይ ለበና መጀመሪያ ኤርፖርት አለ። ከኤርፖርት ስወጣ ትራንስፖርት አለ። ከትራንስፖርት ቀጥሎ ምናልባት አፓርትመንት ልከራይ ይችላለሁ፣ አፓርትመንት። ከዛ ደግሞ ምግብ መብላት አለ፣ ምግብ ቤት ማለት ነው። ምግብ ቤት አለ። ከዛ ደግሞ ሱቅ በቃ አሁን እነዚህ ያው ሁሉም ሰው የሚያጋጥመው ነገር ነው። ኤርፖርት ይሄዳል። ኤርፖርት የሚቀበሉት ሰዎች ወይ እንግሊዘኛ ካልቻለ የግድ በአረበኛ መውራት አለበት። አስተርጓሚ አለ፣ እንደዚያ አለ። ኤርፖርት ውስጥ የሚያስተረጉሚ ሰዎች አሉ። አይ ኤርፖርት ውስጥ ሳይሆን ከዚ ስትወጣ ምናልባት አንተ ትራንዚት ከሆነ ማለት እንደዚህ ለጉብኝት ከሆነ የምትሄደው ይዘጋጅልሃል። ከፍያቸው

እቃ አጠቃላይ ማዑን ይባላል እ ማዳም መጣች ማለት ነው ጀት ማዳም ጀት ማዳም ቀስሊ መላብስ ጀት ማዳም ቀስሊ ሰሀን ጀት ማዳም ቀስሊ ከኤርፖርት እንጀምራለን ኤርፖርት ላይ መሠረታዊ የሚባለው ነገር አሁን ምንድን ነው ቀጥታ እዛ ሲሄድ እንደ ጎብኚ አላውቅም እንደ ሰራተኛ የሆነ ከንትን ውስጥ ትቀመጣል። የሆነ ከንትን ማለት ሩም ውስጥ ያስቀምጣሉ። ከዛ አሰሪ ይመጣና እያስጠራ ይወስዳል። ኤርፖርት ይመጣሉ፣ ያስጠርተ ይወስዳሉ። በአካባቢ ቤታቸውን ነው የሚያስገቡት። ስለዚህ ስለዚህ እዚያ ጋር ችግር የለም። ኤጀንሲዎችም ከሆኑ ኤጀንሲዎች ከኤርፖርት አውጥተው ወደ ራሳቸው ወደ ተከራዩበት ቤት ያስቀምጣሉ። ከዛ ደግሞ ወደሚፈልጉት ሰው ይሸኛሉ በገንዘብ ስለዚህ አሁን አንድ ሰው ከዚህ ለስራ ወደዛ ሲሄድ አሰሪ ተቀጥሮ ከሆነ ሄደው ምንም ችግር አያጋጥም። የቤት ውስጥ ሰራተኛ ከሆነ ችግር። ስለዚህ የኤርፖርቱ ጉዳይ ፊክስ ያለው አሁን ትራንስፖርት ላይ ያው፣ ለስራ ቤት ውስጥ ለመስራት የሄደ ሰው ቀጥታ ወደዛ ስለሚወስደው ችግር የለው። አንድ ሰው ግን ልክ ታክሲ ከፈለገ ታክሲ ፈልጌ ነው ለማለት ምንድን ነው የሚለው? አቢሰኛራ ታክሲ ፈልጋለሁ እሺ ታክሲ ሲሆን ያው ታክሲ እንደሆነ ያውቃሉ ኦኬ ታክሲ ታክሲ ካባቸው ይመጣሉ ታክሲ ሲባሉ እንትንስ አሁን ለምሳሌ ካደረሰኝ በኋላ መጀመሪያ መሄድ የምፈልገው እዚህ ቦታ ነው ለማለት ማለት ቦታውን ትገልጽለታለህ እንደዚህ ቦታ ኤቢሮህ አሁን ዱባይ የሆነ ቦታ ምን አለ ዱባይ ሞል፣ አሁን ምንድን ነበረ ዱባይ ያለው ትልቁ ረዥም፣ ቡርጅ ካሊፋ ምንድን ነበረ የሚባለው? ከዛ ቡርጅ ካሊፋ፣ ከዛ ስንት ነው ለማለት ስንት ቆጠረ፣ ከመሳብክ። ስለዚህ እዚህ ጋር የቢሮክ ቡርጂ ከሊፋ የቢሮ የቢሮ ቡርጂ ከሊፋ ቢሮ የሆነ ቦታ። ስለዚህ ከሰውዬ ጋር ምንም ማውራት የለም። ከዛ ውጪ ምንም ንግግር አያስፈልግም። ወገን ታክሲ ውስጥ ገባችሁ፣ የቢሮ ቡርጂ ከሊፋ ናቸው አይደል? እስክትደርሱ ድረስ ዝም ከዛ ኤቢሮክ ቡርጅ ከሊፋ አልኩ። ከዛ ስንት ብር ነው? ከመሳብክ ከመሳብክ ከፍላጭ ውርድ ሹክረን የሀቢቢ ባይ ማፊ ማፊ ፍሉስ። ከዛ ሁለቱን ጨረስን ማለት ነው። እዚህ ጋ የትራንስፖርቱ ጉዳይ ተዘጋ ማለት ነው። ከዛ አፓርትመንት ለመከራየት ከጎረቤት ከምናምን ጋር ንግግርህ አያስፈልግም። ትከፍላለህ። አመሰግናለሁ፣ አመሰግናለሁ ከዛ ምግብ ቤት እንገባለን። ምንድን ነበር ያልሽኝ? ምግብ ቤቱ ደግሞ ምን ይባላል? ከዛ ሜኑ ያመጡልሃል። መርጠህ የቢሃደ ልክ ትግረኛ እንደማይጻፍ መጎርጎር አለባት፣ ጉሮሮ መጎርጎር አለባት። ቢቢአና ቢ ስለዚህ ይሄን አምጣልኛ ያልኩት ሂሳብ ስንት ነው ቅድም እንደነበር ከመሳብህ

ሱቅ ሄድኩና አሁን ለምሳሌ እኔ እንጀራ ልገዛ ከሄድኩ፣ እንጀራ ምትሄደው እዛ የምን እንጀራ ነው? የልብስ ልብስ የምናምን የምን እንጀራ ነው? ከመጣም ውጭ ምግብ ቤት የለም። ነገሩ ምግብ ከመለው ምን ሱቅ አስኪ ነው አቤት መስራት ከፈለኩ ነው። አሁን ለምሳሌ አቤት መስራት ከፈለኩ ሱፐር ማርኬት ሄዳለሁ። አሁን ሱፐር ማርኬት ሄጄ ሱፐር ማርኬት ሄደ ምንድነው ይሄ? ስንት ነው ይሄ? ስንት ነው የምትለው ነገር የለም። ተጽፎ እዛው ላይ ተለጥፎ ዋጋው አለ። ኦኬ ስለዚህ

ለዚህ ነው እኮ ሰባት ያክል ነው የደገምኩት። የራሴ ሲ የራሴ ያጻጻፍ አልነበር ብያለሁ። ከመሳብክ ማለት ደግሞ ስንት ነው ነው መጻፍ አለብኝ ይህንን ነው። አና አብ ሄደ ይሄንን አምጣልኝ። ከመሳብክ ስንት ነው? ታክሲ ምንድን ነበር? አሁን ጀዋዝ ይሄው ማለት ነው። ፓስፖርት ነው ጀዋዝ፣ ፓስፖርት ነው ጀዋዝ፣ ፓስፖርት አ አ ጀዋዝ ሲሉ አሁን አሁን እኔ ልቤ ተፈነከረ፣ ተፈረፈረ፣ ተፈጨፈጨ ማለት ነው ያገልቢ

እሺ በመቀጠል ምንድን ነው አሁን አጠር ያለ ቋንቋ ለቤተሰቦቼ፣ ይህን ዩቲብ ቻናል ለሚሆን ሰዎች አጠር ያለ ቋንቋ ማለት የምፈልገው እኔ በጣም ወዳችኋለሁ። አነ በህበክ አነ በህበክ

አኔ በህበክ እሺ እወዳችኋለሁ እሺ ሰብስክራይብ አድርጉ ከዛ ሌላ ምናለ ቆይ ስም ማን ነው ለማለት ነው ስምክ ሹይ ስምክ እንዴ ለምንድ የማቆ የሚጠፋብኝ ሹይ ስምክ እንትምን ወይን ኬፍ አለክ እነዚህን ችያለሁ ስለዚህ ሰላምታውን ችያለሁ አንዳንድ ዋና ዋና የሚባሉ ነገሮች እንሽ ያሉ እነዚህን ከቻልኩ ዘጂ ደግሞ ያው በዕለት ዕለት እንቅስቃሴ ቀስ እያልኩ መልመድ አይቀርም። እለምዳለሁ። አስተምረዋል። ሲጀመር ሌላ ቋንቋ ተናጋሪ ስለሌለ አረበኛ ብቻ ስለሚያወሩ አላው አማር ብቻ ተጠጣለ። ምንም ያሳስብ ነገር የለም። ስለዚህ በቃ አልሬዲ ዱባይ ነው፣ ችግር ነው አይደል? እዛ የምትሰሩ ቋንቋ ችግር ነው አይደል? አይዟችሁ አይዟችሁ፣ ትለምዱታላችሁ። አዳዲሶች፣ ይለመዳል፣ የማይለመድ ነገር የለም። ብቻ እናንተ ነው ታጋፉ ነው፣ ትዕግስት ይኖራችሁ። ውድ እህቶቻችን፣ ትዕግስት ይኖራችሁ። ትዕግስት የቃፋጭ የህይወት ፍሬ ናት ይባላል። ትዕግስት ጎረቤታችን አይደለችም። ትዕግስት ሞቲቬሽን። እሺ፣ አሁን ስንት አመት እንደቆየች ንገሪያቸው፣ ተስፋ እንዲሆናቸው እኔ እንግዲህ 12 አመት ሰርቻለሁ። 12 አመት ስሰራ የመጀመሪያ ሶስት ወራት በቃ ምን ልበላችሁ፣ ጨለማ ነበር ለኔ። ባልወጣው ሀገሬ ከሀገሬ ለቅቄ ለምን ወጣው ነው ያልኩት። ከሶስት ወራት በኋላ ምን ተፈጠረ? በቃ ፋሚሊ ሆነን ከአሰሮች ጋር በጣም ፋሚሊ ሆነን። ያው በቃ ሁሉንም ነገር ቋንቋውን ስትለምዱት፣ ስራውን ስትለምዱት፣ ቤታችሁ በሉት በቃ እና ትዕግስት ዋና ለሰው ልጅ ትዕግስት። ያችን ሶስት ወር ባልታገስ ብጠፋ ኖሮ የሚገጥመኝን አላውቅም። ቤት ብቀይር የሚገጥመኝን አላቅም። እና ባላችሁበት ሁኔታ በተቻለ መጠን ተቻችላችሁ ለመኖር ሞክሩ፣ ታግሳችሁ ማለት ነው። ያው ለዓላማ ስለሆነ ሁሉም ሰው የሚወጣው በትዕግስት፣ እንስራ፣ እንለወጥ፣ እንደግ። ይሄን ነው የምላችሁ ውድ እህቶችዬ። የማዳም ቅመሞች ሰምታችኋል። እሺ ስንት አመት ነበር እዛ የቆየሽው? አስራ ሁለት የት ነበር የቆየሽው? ኩዌት። እኔ አንቺ ስትወጪ ስንት አመት ነበር? ስምንት አመት የስምንት አመት ልጅ ነበር ስመጣ። ስንት አመት ሆንኩ ስትመለስ? አስራ ሁለት አመት ቆይታ ስትመለስ። እኔ ነው እንግዲህ ልጆቼን ትቼ ሰው ልጅ ሳሳድግ ነው የኖርኩትኝ። ነዛ ልጆች አሁን ልጆቼ ናቸው። የአረቦቹ ልጆች ራሱ ልጆቼ ናቸው። ይደውላሉ ት ነሽ ይጠይቁኛል ይሄን ያል ነው እንግዲህ ቤተሰባዊነት ማለት ው ከልጆቼ እኩል ነው። ባልወልዳቸውም ልጆቼ ናቸው። የወለድኳቸውም ልጆቼ ናቸው። ብዙ ፋሚሊ አለኝቀስ ብለን ለን ውል ስናይቃለንጠቃለንጠቃለንሸን ተሐመሉ ሰምታችኋል ሰምታችኋላ ታምሩ ኤቭሪባዲ፣ ታምሩ። ያው ሁሉም ነገር ኃላፊ ነው ልላችሁ ፈልጌ ነው። ሰምታችኋል? ቦስ ያለውን ሰምታችኋል? ስለዚህ ምናልባት አረብ ሀገር ሆናችሁ የምትመለከቱ የማዳም ቅመሞች ካላችሁ ያላችሁበትን ሀገር፣ የስራ ሁኔታችሁን፣ ምን ያህል ጊዜ ቆያችሁ፣ እንዴት ነው እዛ ያላችሁ ነገር የሚለውን ነገር ኮመንት ላይ ብታስቀምጡልንና ያው ቁጭ ብለን ብናነባው ከማማ ጋር ብናነባው አሪፍ ነው። ኮሜንታችሁ ነው ሞቲቬሽን። ድጋሚ ተነስቼ ብር እላለሁ እያለች ነው። እዛማ ድጋሚ ሳና፣ አይ እዚሁ ካበረታቱኝ አልሄድም። አዚ ሰብስክራይብ የምታደርጉት ለምን እሄዳለሁ? አዎ እመክራለሁ እንጂ የሚሄዱትንም ያው በአግባቡ ሰርተው ወደ ሀገራቸው እንዲመጡ እመክራለሁ እ እንጂ ያው ቅርብ ጊዜ ደግሞ ቀስ ብለን ዩቱብ ቻናል እንከፍትላታለን። ምናልባት ወይ ደግሞ ካበረታታችኋት እዚህ ጋር በራሷ ዩቱብ ቻናል ከች ትላለች። አያሳስብም ብቻ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጥሉ። ለዛሬ ይሄን ያህል ከተማማርን ይበቃል። ዋና ዋና እምላቸው ነገሮች ይዤ አለው። ሼር ሰብስክራይብ እያረጋችሁ የዛሬው ፕሮግራማችን ይህን ይመስል ነበረ። እኔ ደግሞ በቀጣይ እንግሊዝኛ አስተምብሻለሁ ችግር እኔ እንግሊዝኛም ተምር ለው እኮ እኔ እሱ እስከ አራት ነውእለ የግል አራት ማለት የመንግስት አስራ ሁለት ማለት ነው። ልጅ ከወላጁ በልጦ ይታይ ነው አይደል? የሚባለው ይሁን። ለማንኛውም ወገን የነበረን ፕሮግራም ይህን ይመስል ነበረ። ያው እንግዲህ ለሰጠሽን መግለጫ በጣም እናመሰግናለን። አረብ ሀገር ሄደን ዱባይ ሄደን ደግሞ ቡርጂ ከሊፋን እኔ አብረን